በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ ብዙ ጸጋ ብዙ ምሕረት ብዙ በጎነት የተደረገላችሁ ፍጹም ፍቅሩ በጎነቱ መስቀል ላይ በተሰቀለ ጊዜ ዕዳ ከፋይ ሆኖ ወዳችንን ስለከፈለ ስለዳንን በጌታችን በኢየሱስ ክርስቶስ ስለተፈወስን ከዘላለም ፈድስ ስለተረፍን ምስጋና ለዘላለም የድረሰው። እናንተስ እንዴት ቆያችሁ? አምላካችን ጌታችን የሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር የተወደደ የተመሰገነ ይሆን። እግዚአብሔር ፈቅድ ማርች 2 29-30 በአበሻ መጋቢት 20ና 21 ወልኪጤ ቅድስ ድንግል ማርያም ባደግንባት ቤተክርስቲያን አገልጋዮች ተሰብስበን ደግሞ የሚዲያም ልጆች ሆነን የገቢ ማሰባሰቢያ መርሐ ግብር ይኖረናል። እዛ ተሰብስበን ሄደን እዛ እናገለግላለን። በዛ ምሽት አብራችሁ እንድትሆኑ እንድታስቡበት፣ መስኮት ምንገዛ፣ መስኮት ብንገዛ፣ መስታወት ብንገዛ፣ ምንጣፍ ብንገዛ፣ ትልቁን በረከት እንድንካፈል ጋብዛለሁ። ዛሬ እናንተን የምናገለግላችሁን ሁሉ ያፈራች ቤተ ክርስቲያን ናትና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 መንፈሳዊ ትርጉሙ ምን ያህል ጥልቀት እንደሆነ ማናስተወለው ብዙ የእግዚአብሔር ቃል አለ። ከነዚህም ውስጥ አንዱ አሁን የሰማነው የዳዊት ቃል ነው እና እግዚአብሔር የሚናገረው ሰው ነበር ዳዊት። ልክ አሁን እኛን በተለያየ መንገድ እንደሚናገረን እሱንም ዳዊትንም የሚናገርበት ብዙ መንገድ ነበረው። እግዚአብሔርን ደግሞ የሚሰማ ደግሞ ልብ ነበረው ዳዊት በአንድ ሰው መንፈሳዊ ህይወት እድገት ውስጥ በጣም ወሳኙ ነገር እግዚአብሔር የሚናገረውን መስማት የሚችል ሰውና ያንን ደግሞ የሚሰማውን ነገር ደግሞ ትክክል ነው ብሎ በህይወት ውስጥ ተግባራዊ የሚያደርግ ሰው ነው እና ዳዊት በተለያየ መንገድ እግዚአብሔር ተናግሮታል። የእግዚአብሔርን በመስማት የታወቀ ነው። ለሰልፍ ሲወጣ እግዚአብሔር የሚጠይቆ ነው የሚወጣው። አንዳንድ ጉዳዮችን ሲወስን ቅዱስ ፍቃዱን ጠይቆ ነው የሚወጣው። እግዚአብሔርን ሳይሰማ የራሱን ስሜትም አዳምጦ የወሰናቸው ያደረጋቸው ነገሮችን በህይወቱ ነበሩ። ታውቃላችሁ። እስከ ንግስናው ድረስ ትልቁን ጦርነት አልፎ ከሳውል ቀስታ አምልጦ ከስደት እንደ ሽፍታ ከዋሻ ለዋሻ ከመሮጥ ተርፎ ንጉስ ሆኑ ተቀብቶ በዙፋን እስኪቀመጥ ድረስ የረዳው እግዚአብሔርን መስማቱ ነው። ሰው እግዚአብሔርን ሲያዳምጥ ከብዙ ከባድና ስብስብ መንገዶች ውስጥ ይወጣል። አንዳንድ ጊዜ የገባንባቸው ችግሮች እግዚአብሔርን ከመስማት ካለመስማት ሊሆን ቢችሉስ ብለን መጠየቅ አለብን። ስሜታችንን ሰምተን ሊሆንስ ያደረግነው። ለምሳሌ መፋታትን በስሜት ወስነን ተፋተን፣ ግን ህይወት ምስቅልቅል ብሎብን ያለን ሰዎች አለን። ወይ ደግሞ የሆነ ጠረጥሮ ስራችን ትተን ሌላ ስራ እግዚአብሔርን ሳናስፈቅድ ተነስተን ይዘን ሌላ ስራ ጀምረን ስራው አለሁን አልመጣ ብሎን ምንቸግር ሰዎች አለን። ግድ የለም መማር ነው የሚጠቅመው። አሁን በትናንትናው የተጸጸቱ ከመቆጨት ይልቅ ነገን ደግሞ የተሻለ ለማድረግ መማር ነው። እግዚአብሔርን ግን ሰው እያዳመጠ ሲኖር ዋሻ ከሚመስሉ ውስብስብ ህይወት ውስጥም ጭምር ወጥቶ ወደ ክብር ዙፋን ላይ ይቀመጣል። ከዳይት የምትማሩት ይህን ነው። ዳይት ከተቀባ በኋላ መሬት ላይ ምንጣፍተን ተነጥፎ አልተቀበለውም ከዳዊት መቀባት በኋላ ሳሙኤል በቤተልሔም መቀባው በኋላ ዳዊት የጠበቀው ከባድ የሆነ ጦርነት ነው የቅናት እሳት ነው የነደደበት በሳውል አንድን እረኛ ንጉስ ነበር የሚቀናበት ንጉስ ቀናበት ማለት እንግዲህ አስቡት ምን ያህል ጥቃት እንደሚደርስበት የንጉስ ሰላዮች ብዙ ናቸው የንጉስ ወጥመድ ብዙ ነው ያንን ሁሉ ውስብስብ ፈተና አንድ የፍልስጥኤማውያን ነገር እየሄደ አንድ የዋሻ ለዋሻ እየሮጠ ሲያልፍ እግዚአብሔርን ማዳመጡ ነው። ይጠቀመው ስተት እንኳን ሲሳሳት እግዚአብሔር ሲናገሩ ይመለስ ነበር። በአንድ ወቅት በቀርሜሎስ የሚኖር ናባል የሚባል አንድ ሰነፍ ገበሬ ነበረ እና በዛ አካባቢ ደግሞ ዳዊት ዋሻ ውስጥ ጫካ ውስጥ ከስድስት መቶ ሰራዊቱ ጋር ይኖር ነበር። ዳዊት ከሳወል ፊት ኮብልሎ ማለት ነው እና ረሃብ ያስቸግራቸው ይቸገሩ ነበር። ዘርፎ እንዳይበሉ እግዚአብሔርን የሚያውቁ ሰዎች ናቸው። ስለዚህ እየተራቡን ቢሆን የአካባቢውን ገበሬዎች በጎች ይጠብቁ ነበር። በግ በሚሸልትበት ትልቅ ድግስ ላይ ያ የበጉ ጥብስ የእሸቱ ሽታ እንደ እስኪመጣ ድረስ ትልቅ ድግስ ተደግሶ ዳዊት ይህን ይመለከትና ሰላማዊ ሰዎችን ወታደሮችን መርጦ እባክ ምግብ ላክልን ብሎ ይልክበታል። እንግዲህ የበሰለ ምግብ መስጠት ለምንድን ነው? ምን ቁም ነገር ነው? ናባል ግን ሰድቦን መለሰላቸው። እኔ ማንም ከጌታ ኮብል ዘለ ሽፍታ መጋቢ ነኝ ብሎ ተራ ሰው ስለነበረ ኮብልሎ የወጣ ሽፍታ አድርጎ ዳዊትን ስለቆጠረው የዳዊትን ክብር በሚነካ መንገድ ምግብ ሳይልክለት ክብሩን ነክቶ ላከለት። ዳዊት አያል ሰው ነው፣ አንበሳም የሚሰብር ሰው ነው። ከዛ በጣም ተበሳጨ። አራት መቶ ወታደሮቹን ይዞ ናባልንና ቤቱን ጨርሳለሁ ብሎ ተነስቶ መጣ። የዳዊትን ቁጣ ልነግራችሁ አልችልም። እንደ ውቅያኖስ ማዕበል ነው የገነፈለው። ይሄ ገበሬ ግን ምንም ራሱ የሚጠበቅበት ነገር የለው። የዳዊት አራት መቶ ወታደሮች ቢወርዱበት በአንድ ጊዜ የሚወድም ሰው ነው። አቢጊያ የተባለች ሚስቱ ይህን ጉዳይ ሰምታ መታ መንገድ ላይ ጠብቃ የዳዊትን ቁጣ አበረደች። አንተ የእግዚአብሔርን ጦርነት የምትዋጋ ሰውነ ከእኔ ሰነፍ ባል ጋር አትዋጋለችው አይመጥንም፣ ብላ በእግዚአብሔር ስም ስትናገረው፣ እግዚአብሔር ተናገረኝ ብሎ ቃሉን ሰምቶ ሰይፉን ወደ ሰገባው መልሶ የእሱና የወታደሮችን ቁጣ አብረዶ ተመልሶ ወደ ጫካ ሄደ። እግዚአብሔር ሲናገረው በአንድ ጊዜ የሚሰማ ሰው ነበር ዳዊት። ይሄም በኋለኛው ዘመን ዘመን እንዲቀናለት አግዞታል። መንገድ እንዲቀናለት፣ ህይወት እንዲቀናለት አድርጎታል። የናባልን ቤተሰብ ፈጅቶ ቢሆን ኖሮ የንጹሐን ደም ይከተለው፣ መከራና ሰይፍ ይከተለው ነበር። ዳዊት እግዚአብሔርን መስማቱ ግን ከመከራ ተረፉ። እግዚአብሔር አንድ ጊዜ ተናገረኝን የምሰማው ሲል ዳዊት እውነቱን የዳዊትን ልብ ለመመለስ እግዚአብሔር ደጋግሞ አይናገርም። በነገራችን ላይ እግዚአብሔር ብዙ ጊዜ የሚናገረው አንድ ጊዜ ነው። የሚሰማ ነው የሚሰማው፣ የማይሰማው አያስተውሉ። እናንተ ይህን የምትሰሙ እግዚአብሔር ልጆች፣ እስኪ ልጠይቃችሁ፣ ስንት ጊዜ ሰማኩት እግዚአብሔርን? ስንቴ ተናገረን? ስንቴ ንስሐ እንገባ ጠራን? ስንቴ ስጋ ወደሙን እንድንቀበል ጠራን? ስንት ጊዜ ቂማችንን እንድንተው መከረን? ስንት ጊዜ እንድንታረቅ መከረን? ስንት ጊዜ እንድናካፍል መከረን? ስንት ጊዜ ክፉ ስራችን እንድንተው መከረን? ስንት ጊዜ አዝነን ያለን ሰዎች እንድንጽናና መከረን? ልብሳችሁን ቀይሩ ተዉ አለን። ስንት የተነገረን! ለምንድን ያልሰማችን? ለምንድን ያልሰማን ስንት ጊዜ እግዚአብሔርን በመስማትና ባለመስማት መካከል ያለው ልዩነት በመጪው ዘመናችን በኑሯችን ላይ ትልቅ ዋስትና አለው። እግዚአብሔርን የሰማ አንዴ ሲናገር አሜን ብሎ ከብደቱ ከቁጣው፣ ከአመፁ የተመለሰ ከሐዘኑ፣ ከትካዜው የተጽናና ከስህተቱ፣ ከስንፍናው፣ ከስስቱ የተስተካከለ ሰው መንገድ ይቀናለታል፣ ይገርማቸዋል፣ ዘመን ይቀናለታል። ነገር ግን እግዚአብሔር ሲናገር እየሰማና እያደነቀ ዝም ብሎ የሚኖር ምንም እርምጃ የማወስድ ሰው ግን ህይወት ይቦሳስብበታል። ቅድም እንዳነው ነው ዳዊት ከዋሻ ውስጥ እንደ ሽፍታ ከመኖር ወጥቶ ቤተ መንግስት የተቀመጠው ጌታው ሲናገር የሚሰማ ስለነበር። ደግሞ እግዚአብሔር በአንድም በሌላም በየዘመኑ ይናገራል። እኛንም ሲናገረን ይኖረው ሲናገርልን ኖረው መዝሙሩ ሲከፈት ይናገረናል። አንዳንድ ጊዜ እናለቅሳለን፣ ልባችን ይነካል። ስብከቱ ሲሰበክ ይናገረናል። ልባችን ይነካል። ግን ምን ያህሎቻችንን ምን ምንመልሰው ምን ያህሎቻችንን እግዚአብሔር ለእግዚአብሔር ሀሳብ እሺ የምንለው። በምድረ በዳ በቃዴስ በርኔ የእስራኤልን ልጆች እግዚአብሔር ይናገር ነበረ ብዙዎቹ ግን ልባቸው እልከኛ ነበር ይላል፣ ብርሃን ጻፊ። እልከኛ ነበር ልባቸው። ከእግዚአብሔር ጋር እልህ ይይዛቸው ነበር። ልጆች ወልዳችሁ ልጆቻችሁ እልከኛ የሆኑባችሁ ሰዎች እልህ ምን እንደሆን ይገባቸዋል። እልህ ይዟቸው በፍጹም አልመለስ የሚሉ ብትናገሩ፣ ብትቆጡ፣ ብትቆረጥጡ የማይመለሱ ልጆች በእልህ ድንጋይ የሚሆኑ ልጆች አጋጥሟችሁ ያውቃል ወይ? የሰው ልጆች አይታችሁ ታውቃላችሁ? የሰው ቤት ልጆች፣ ልጆች በየቀኑ እንደዚህ ቢሆኑ ወላጆች ምንድን ነው የምትሉት? ሁልጊዜ ለኛ ቢሆኑ ይህን ልጅ ለማሳደግ ምንድን ነው የምታደርጉት? ይህን ልጅ ለማቀናት፣ ልቡን ለማቀናት ምን ታደርጋላችሁ? እግዚአብሔርን እንዲያስከብሩ የተጠሩት የያዕቆብ ልጆች በምድረ በዳ ልከኛ ስለነበሩ በምድረ በዳ ቀሩ ይላል። ረግፉ እግዚአብሔር ሲናገር አንዴ ሲናገር በአንድ የሚሰሙ ግን ዘመናቸው ተከናወነ። ቀና የሚገሏቸው ኮረብታ ላይ ወደቁ። የሚያሳድዷቸውን ጠላት መታቸው። እነዚህ ጌታን የሚሰሙ ትውታን ሰዎች ከጉድጓድ ከዋሻ ወጥተው ነገሱ። ይሞታሉ የተባሉት እድሜ ጠግበው ሞቱ። ከብሮ ሞቱ። ክብር ለብሰው የክብርን መጎናጸፊያ ለብሰው አለፉ። እግዚአብሔርን ስለሰሙ ዘመን ተከናወነላቸው። እግዚአብሔር ተናገረ። አንዴ ብቻ ሰማ። አንዴ ተናገረ፣ እኔም ሰማሁ። ሁልጊዜ በጉባኤ በትምህርት በሶሻል ሚዲያዎች በመሰማከው ትምህርት እግዚአብሔር ሲናገር እኛን የሚመለከት ጉዳይ ከተናገረ ትምህርቱም ተደንቀን አለብን ዝጋት ያለብን። ከዘጋም በኋላ ምንድን ነው ማድረግ ያለብን ማለት ነው ያለብን። እግዚአብሔር እየተናገረ ንግግሩን ማክበር ያስፈልግ። ምን ላድርግ፣ ምን አደርግ ዘንድ ትወዳለህ ነው እኮ ያለው አሳዳጁ ሳውል በደማስቆ ጌታ ኢየሱስ ክርስቶስ ሲያገኘው ሲጥለው በብርሃን ጌታ፣ ወይ ምን አድርግ ዘንድ ትወዳለህ ነው ያለው። የናዝሬቱ ኢየሱስን ምን አድርግል ዘንድ ትወዳለህ። በቃ ተናገረዋ፣ ጣሎ በብርሃን የመውጊያውን ብረት ብትቃወም ይብስብሃል። እስከመቼ ታሳድደኛለህ ሲለው፣ የማሳድድ አንተ ማነህ ሲለው፣ የናዝሬቱ ኢየሱስ ነኝ ሲለው ደነገጠ። ጥያቄ አልጠየቀም ሌላ ምን አድርግ ዘንድ ትወዳለህ በእውነት እግዚአብሔር የተናገራኩ ሰዎች የሚጠይቁት ጥያቄ ይህንን ምንድን ነው እንዳደርግ የምትወደው ምን ላድርግ ምን ላድርግ ይሄ አመለኮታዊ ፈጣን መልስ እንዲሰጠን ያደርገናል አምላካዊ ረዳት ይልክልናል ይሄ ከባድ ከባድ ከባድ በረከት ያመጣልናል የእግዚአብሔር መገኘት ከኛ ጋር ያሳየናል እንዲህ አይነት መልስ ግን መስማት የሚመስል መስማት አለ። እየተደነቁ መስማት፣ አቤት ቄሱም ይናገረው ሰባኪውም ይናገረው እንዴት አይነት ቃል ነው! የአንዳንዷ እኮ ይኔን ህይወት ነው የሚናገረው። ከዛስ በቃ ይሄ ነው ፍሬው። ምን ይገርማል፣ እግዚአብሔር የእኛን ህይወት ቢናገር። እግዚአብሔር ሁሉን የሚያውቅ አምላክ ነው። ልብና ኩላሊትን እኮ ይመረምራል። ከጣራችን በታች እያንዳንዳችን እኮ ብርሃን በሆነ አይኖቹ ያይናል። ምን ይከርማል ስለኛ ቢነግረን፣ እሱ አይደለም የሚፈለገው። እግዚአብሔር ማወቁ ማትነቅ አይደለም የሚፈለገው። እግዚአብሔርን መፍራት ነው፣ ማዳመጥ ነው፣ ክፉ ስራን መተው ነው የሚፈለገው። እግዚአብሔር ልጆች ከዳይት ምንማረው አንዴን የሰሙ አንዴ እግዚአብሔር ሲናገር አንዴ ነው። በቃ እግዚአብሔር መናገር ያስፈለገው ለዳዊት በዚህ ቃል ብዙ ነገር እንደምንማር ተስፋ አለኝ። የሰማኑን በልቦናችን ጻፍልን መንፈስ ቅዱስ ይባርካችሁ። የመጋቢት ሀያ አንድን ሀያና ሀያ አንድ ፕሮግራም ማታ ፕሮግራምን እንዳትረሱ በጣም ትልቅ ስራ የምትሰሩ ቤተሰቦች ናቸው፣ አውቃለሁ። አብራን እንቆማለን። እግዚአብሔር ባርካችሁ ቤታችሁን ይቀድስ ራችሁን ይቀድስ። የእግዚአብሔር ቸርነት የነታችን ቤታችን በረከት ይብላ ጥበቃ አብሮን ይሆን። ቄስ አሸናፊ ትምህርቱ ላይ ኮሜንት ሳታደርጉ ላይኩን በተን ሳትጭኑ እንዳትወጡ። ይህን በማድረጋችሁ በጣም ዩቲዩብ ፊትለፊት ትምህርቱ እንዲቀመጥ እያደረገው ነው። እግዚአብሔር ባርካችሁ።